እጅግ አሳዛኝ መረጃ በአማራ ክልል ባልታወቀ ሰው ዶክተሩ ህይወቱ ሊያልፍ ችሏል። በተተኮሰበት ጥይት ነው። በጣም የሚያሳዝነው እጅግ አሳዛኝና ልብ የሚነኩ መረጃዎች ናቸው የተሰሙት። ይህ ዶክተር ማን ነው? የኢትዮጵያ ዶክተሮች እንደምታወቀው አንድ ሰባት አመት ለፍቶ ተምሮ በዛች አንዳንዶች በቀን በሚያጠፉት ደሞዝ ተቀጥሮ የአስተማሪውን ህብረተሰብ ያገለግላሉ። ለራሳቸው ሳይሆን ለሰው ይኖራሉ። አንዳንድም ደግሞ እንደዚህ በግፍ ይሞታሉ። ዶክተር ገብረ ሚካኤል ወልደ መልአክ ይባላል። በ2015 ዓ ም ከውልቅጤ ዩኒቨርሲቲ የተመረቀ ወጣት ሐኪም ነበር። በአማራ ክሊል እናት ሆስፒታል ተቀጥሮ ያስተማረውን ህብረተሰብ ያገለግልም ነበር። ነገር ግን ትላንትና ረፋድ ላይ ወደ ቤተሰቦቹ እየሄደ ባለበት ሰዓት ባልታወቁ ሰዎች ከመኪና ውስጥ በጥይት ተመቶ ህይወቱ ሊያልፍ ችሏል። እጅግ አሳዛኝና ልብ የመነካ መረጃ ነው ይህ የተሰማው የዚህ ዶክተርን ህልፈት በጣም ያሳዝናል። ብቻ ምንም የሚባለው ነገርም የለም። በጣም ልብ ሰባሪ ታሪክ ነው። ይህ ዶክተር ህልፈት እጅግ አሳዛኝና ልብ የምነካ ነው። በተለይ የሐኪሞች ህልፈት ህዝብን እያገለገሉ የሰው ነፍስ ከፈጣሪ በታች ሰውን እያዳኑ ያሉትን እንዴት ነው ዶክተር ሰው በምን ሁኔታ ነው እየገደለ ያለው? እጅግ አሳዛኝ ነው። ብቻ ፊቲ ለዚህ ዶክተር በማለት በርካቶች ጥሪ እያቀረቡ ይገኛሉ። እጅግ አሳዛኝ ነው። ነፍስ ማር። ሚኪነኝ ከሚኪ ታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።